የአባይ ግድብን ዓለም አቀፋዊ አጀንዳ ለማድረግ የምትጋጋጠው ግብፅ በኢትዮጵያና የኤርትራ ጦርነት የግብፅና እስራኤል እጅ አስፈርቷል። የአረብ ሊግ አባልነት አጀንዳና የአሜሪካም አደገኛ አቋም የኢትዮጵያ ህዳሴ ግድብ ጉዳይ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ በጣም አስፈላጊና ወሳኝ መሆኑን ከፍተኛ አማካሪያቸው ማሳድ ብሎስ መናገራቸው ውዝግብ ካስነሳ ቀናት ተቆጥረዋል። አፍሪካ ውስጥ ብሎም ምስራቅ አፍሪካዊቷን ኢትዮጵያና ሰሜን አፍሪካዊቷን ግብጽን ብቻ እያነታረከ ያለው ግድብ ለምን የትራምፕ ዋነኛ አጀንዳ ሆነ? ጥያቄ እንዳለ ሆኖም ጠቅላይ ሚኒስትር አብይንና ፕሬዚዳንት አብደል ፈታህ አልሲሲን በአካል አገናኝቻ አደራድራለሁ የሚለው የአሜሪካ ፍላጎትም ሌላ ትኩረት ስቧል። በኢትዮጵያ የእስራኤል አምባሳደር አብርሃም ንጉሴ ኢትዮጵያ የእስራኤል ቁርጠኛ አጋር ናት ሲሉ ትናንት መናገራቸው እንዲሁ በተመሳሳይ ትኩረት የሳበ ጉዳይ ነው። የኤርትራ ዋነኛ ወዳጅ የኢትዮጵያም ቀንደኛ ጠላት ሆናለሁ እያለች የምትጋጋጠው ግብጽ አረብ ሀገራትን አስከትላ እስራኤል ላይ ሰሞንኛ አጀንዳ መፍጠሯ የአረብ ሀገራት እንደ ኔቶ መደራጀት አለባቸው ከሚለው ልዩ ፍላጎቷም ጋር ተዳምሮ ሰሞንኛ አጀንዳ የኢትዮ ኤርትራ ጦርነት ወቅታዊ ጉዳይ ጋር ስክት ብሏል። ውድ ኢትዮ ስካይ ሚዲያ አድማጭ ተመልካቾች፣ በዛሬው መሰናዶ የናኒ አዶናይን ወቅታዊ ጽሑፍ አጣቅሰን የግብጽና ኤርትራ እንዲሁም የኢትዮጵያና እስራኤልን ግንኙነት ከቀጠናው አስፈሪ ትርምስ አንጻር እንመለከተዋለን። አብራችሁ እንድትቆዩ በመጋበዝ ጸሐፊዋ ናኒን ቀድመን እውቅና እንሰጣለን። ሚዲያችንን ሰብስክራይብ ማድረጋችሁ እንዳስረሱ ዝግጅታችን ይቀጥላል። ግብጽ እንደ ኔቶ ያለ የጋራ የአረብ መከላከያ ኃይል የመፍጠር ሀሳብ ደጋግማ ብታቀርብም ይህ እቅድ ይሳካል ተብሎ ላይጠበቅ ይችላል። የቅርብ ጊዜው የውይይት ሙከራ እንኳን በአረብ ሀገራት መካከል ባለው ጥልቅ የፖለቲካ ስትራቴጂካዊ ልዩነት ምክንያት ፈርሷል። ግብጽ የምትመራውና እንደ ኔቶ ያለ የጋራ መከላከያ መርህ ያለው ስምምነት ለኢትዮጵያ እጅግ ከፍተኛ ስትራቴጂካዊ ስጋት ይሆን ነበር ተብሏል። እንዲህ አይነቱ ስምምነት በአፍሪካ ቀንድ ውስጥ የኃይል ሚዛንን መሠረታዊ ለውጥ የሚያመጣ ከመሆኑም በላይ ኢትዮጵያ ከጎረቤቶቿ ጋር ያላትን ማንኛውም ግጭትም በከፍተኛ ደረጃ ያወሳስበዋል። እንደ ኔቶ ያለ የሚለው ስምምነትም በክልላዊ አውድ ማለትም በአባል ሀገራት መካከል የጋራ መከላከያ መርህ ወይም ኮሌክቲቭ ዲፌንስ መኖሩ ማለት ነው። በአንዱ አባል ሀገር ላይ የተሰነዘረ ጥቃት በሁሉም አባላት ላይ እንደተሰነዘረ ተቆጥሮ ሁሉም በጋራ ምላሽ ይሰጣሉ። ግብፅ ይህንን ስምምነት የምትፈጥር ከሆነ ዋነኛውና ያልተነገረው ዓላማዋም የኢትዮጵያ ግድብ ወይም ገርድና የቀይ ባህር ፍላጎት መገደብ ይሆናል። ግብጽ፣ ኤርትራ፣ ምናልባትም ሱዳን ወይም ሌሎች በግብጽ ተጽዕኖ ዙሪያ ያሉ ሀገራትን ሊያካትት ይችላል። መልቲ ፍሮንትዋርም በጣም ግልጽና ቀጥተኛ ስጋት ይሆናል። ኢትዮጵያ ከኤርትራ ጋር የድንበር ግጭት ውስጥ የምትገባ ከሆነም በስምምነቱ ምክንያት ግብፅ በቀጥታም ሆነ በተዘዋዋሪ በጦርነቱ ውስጥ ትሳተፋለች። ኢትዮጵያ የውስጥ ችግሮቿን ለመፍታት የምትመድበው ኃይል አነስተኛ ስለሚሆን ከሰሜን ኤርትራ፣ እንዲሁም ከምዕራብ ግብፅ በኩል የሚመጣውን ግዙፍ ስጋት ለመቋቋም ትገደዳለች። እንዲሁም ስምምነቱ የግብፅና አጋሮቿን አቋም በህጋዊ ሰነድ ስለሚያጠናክር ኢትዮጵያ በክልል ድርጅቶች እንደ አፍሪካ ህብረት ውስጥ የምትገኝበትን የፖለቲካ ገለልተኝነት ያጠናክራል። እንዲህ አይነቱ ህብረት በሁለቱም ጉዳዮች ላይ የኢትዮጵያን የድርድር አቅም በእጅጉ ያዳክማል። በባቤል መንደብና በቀይ ባህር ዙሪያ ያሉ አብዛኞቹ ሀገራትም በተባበረ ወታደራዊ ስምምነት ከተመሩ ኢትዮጵያ የቀይ ባህር ፍላጎቷን ለማስፈጸም የምታደርገው ጥረት እጅግ ፈታኝ ይሆናል። እንዲሁም የስምምነቱ አባላትም ከግብጽ የጦር መሳሪያና የፋይናንስ ድጋፍ እንዲያገኙ ያስችላል። የኢትዮጵያ ወታደራዊ ተቀናቃኞች ለምሳሌ እንደ ኤርትራ የጦር ኃይላቸውን በግብጽ ድጋፍ እንዲያጠናክሩም እድል ይከፍታል። በአጠቃላይ የግብፅ ኔቶ አይነት ስምምነት ለኢትዮጵያ ግልጽ የሆነ ብሔራዊ ደህንነት ስጋት ይፈጥራል። ግብፅ በተለይም በመንግስት ቁጥጥር ስር ባሉ ሚዲያዎችና አንዳንድ ፖለቲከኞች በኩል እስራኤል ኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብን እንድትገነባ የረዳች ነው ወይም የውሃ ፍሰቱን ለመቀነስ በማሴር ላይ ነች የሚል ተደጋጋሚ ክስ ያቀርባሉ። ይህ ክስ ከእውነተኝነት ይልቅ የዲፕሎማሲያዊና ስልታዊ ግብ አለው። ከላይ እንደተገለጸው ግብፅ በአብዛኛው የአረብ ሊግ አባል ሀገራትን ዘንድ ጠንካራ ወዳጅነት አቋ ማላት አላት። እነዚህ ሀገራት ደግሞ በእስራኤልና በፍልስጤም ግጭት ምክንያት እስራኤልን እንደ ዋነኛ የፖለቲካ ጠላት አድርገው መቁጠር ጀምረዋል። ግብጽ የኢትዮጵያን ግድብ ጉዳይ ከናይል ወንዝ ይዞታ ጋር በማገናኘት ጉዳዩን የአረብ የውህደንነት ጉዳይና የእስራኤል በአረብ ጥቅሞች ላይ የምታደርገው ሴራ አካል አድርጋ ታቀርባለች። ይህ አካሄድ የአረብ ሀገራት ኢትዮጵያ ላይ ጫና እንዲያደርጉና ለግብጽም ጭፍን ድጋፍ እንዲሰጡ ያደርጋል። እንዲሁም በግብጽ ውስጥ የህዳሴው ግድብ የብሔራዊ ክብርና የህልውና ጉዳይ ተደርጎ ስለሚታይ መንግስታቸው ሲሆናቸው በድርድሩ ሂደት ላይ ሊደርስ የሚችለውን ውድቀት ሲፈራም ለህዝብ ትኩረት እንዲሁም ከውስጣዊ ድክመትና ውጫ የሴራ አንጻር እስራኤል ላይ እንዲዞር ለማድረግ ይረዳዋል። ክሱ ዓለም አቀፍ ትኩረትን ወደ ግድቡ ጉዳይና ለግብጽ ያለውንም አደጋ እንዲያተኩር ይረደዋል። እስካሁን ድረስ እስራኤል ግድቡን በግልጽ እየረዳች ነው የሚል ጠንካራ ማስረጃ አልተገኘም። በአጭሩ ግብጽ ኢትዮጵያ ከእስራኤል ጋር ያላትን ግንኙነት በመጥቀስ የምትከስበት ዋና ምክንያትም በዲፕሎማሲያዊ መንገድ ብልጫ ለማግኘትና የአረብ አጋርነትን ለማጠናከር ነው። ግብጽ የናይልን ውዝግብ እንዳ አፍሪካዊ ችግር ሳይሆን በኢትዮጵያና በውጭ ኃይሎች መካከል ያለ የጂኦፖለቲካዊ ግጭት አድርጋ በማቅረብም ትሞክራለች። እስራኤልን ጠቅሳ መክሰሷ ጉዳዩን ወደ ዓለም አቀፍ ትኩረት በማምጣት የአረብና የእስልምና ሀገራትን በሚል ስሜት ለመቀስቀስም ይረዳታል። ኢትዮጵያ ከእስራኤል ጋር ያላት ግንኙነት በግብጽ ወይም በሌላ በየትኛውም ሀገር ፍላጎት ሊወሰን እንደማይችል ይገመታል። ኢትዮጵያ በውጭ ፖሊሲዋና ሉዓላዊነት ውሳኔ ማድረግ መብቷም እንደተጠበቀ ነው። ኢትዮጵያ በመሠረተ ልማት በሳይንስና በቴክኖሎጂ እንዲሁም በውሃ ዘር ዘርፍ የላቀ ልምድ ካላቸው ሀገራት ጋር ትብብር ማድረግ የሉዓላዊነት መብቷ እንደሆነ ይጠቀሳል። እስራኤልም ሆኖች ሌሎች ሀገራት ለኢትዮጵያ የቴክኒክና የኢኮኖሚ ድጋፍ ቢያደርጉ ይህ በየትኛውም ዓለም አቀፍ ሕግ የሚፈቀድ ነው። በኢትዮጵያና በእስራኤል መካከል ጥልቅ ታሪካዊና ፖለቲካዊ ዲፕሎማሲ ግንኙነት እንዳለ በተደጋጋሚ ተገልጿል ኢትዮጵያ ከግብፅና ከአንዳንድ የአረብ ሀገራት ጋር ያላት የውሃ ውዝግብ ቢኖርም እስራኤልን ጠላት የማታደርግበትና ከእሷም ጋር የዲፕሎማሲ ግንኙነቷን የምታጠናክርበት በቂ ምክንያት አላት ይባላል የግብፅ ውንጀላ የፖለቲካ ግብ ያነገበ እንጂ በዲፕሎማሲያዊ መርሆዎች ላይ የተመሰረተ አይደለም አንዳንድ ኢትዮጵያውያን ፖለቲከኞች ኢትዮጵያ የአረብ ሊግ እንድትቀላቀል ሲመክሩ ሲታይም ምክንያታቸው በዋነኛነት የፖለቲካ ተነሳሽነትን ወይም ዲፕሎማቲክ ኢኒሽቲቭ ለመውሰድና በአካባቢው የኃይል ሚዛን ለመቀየር በማሰብ እንደሆነ መረዳት ይቻላል። የኢትዮጵያን የአረብ ሊግን የመቀላቀል ሀሳብ የሚደግፉ አካላትም ዓላማቸው ለምሳሌ ያህል የአረብን አቋም ማለዘብ ወይም ኒውትራላይዜሽን የአረብ ሊግ በታሪካዊና በኢኮኖሚያዊ ጉዳዮች ከግብጽ ጎን በመቆም በግድቡ ጉዳይና በቀይ ባህር ጉዳዮች ላይ የሰጠው ድጋፍ ጠንካራ ነው። ኢትዮጵያ አባል ብትሆን ይህንን የተቀናጀ የአረብ ተጽዕኖን ለመግታት ወይም ቢያንስ ገለልተኛ እንዲሆን ለማድረግ ይረዳታል የሚል ድጋፍ አለም። እንዲሁም የአረብ ሊግ በዋነኛነት የፋይናንስና ኢኮኖሚ ጥሬት ካላቸው እንደ ሳዑዲ አረቢያ፣ ዩኤኢና ኳታር ካሉ ሀብታም የባህረ ሰላጤው ሀገራት ጋር ቀጥተኛና የተቋረጠ ግንኙነት ለመፍጠር የሚያስችል ዲፕሎማሲያዊ መንገድ ነው። ነገር ግን የአረብ ሊግ የግብጽ መስራችነትና ወሳኝ አባልነትን አጥብቆ ያከብራል። ኢትዮጵያ አባል ብትሆን እንኳን ሊጉ በአባይ ወንዝና በቀይ ባህር ቀጠና ጉዳዮች ላይ በግብጽ ላይ የወሰደውን አቋም በፍጹም ይለውጣል ተብሎ አይጠበቅም። ሌላኛውና ዋነኛው የግብጽና የኢትዮጵያ ችግር የአፍሪካ ችግር መሆኑ ነው። ስለዚህም ትክክለኛውና ተፈጥሯዊ ድርድር መድረክ የአፍሪካ ህብረት፣ ኤዩ ነው። ግብጽ ከኢትዮጵያ ጋር መደራደር መወያየት ከፈለገች ወደ አፍሪካ ህብረት መምጣት ይኖርባታል እንጂ ኢትዮጵያ የግብጽን ዲፕሎማሲያዊ ፍላጎት ተከትላ የአረብ ሊግን የመቀላቀል ግዴታ መሆነ ምክንያት የላትም የሚለውን ሀሳብ አነሳለሁ። ኢትዮጵያ ግድቡን በመሬት ላይ ገንብታ ጨርሳለች እና የውሃ ሙሌት ሂደቱንም ትቆጣጠራለች። ይህ ማለት ኢትዮጵያ ጠንካራ የሆነ አካላዊ ብልጫ ወይም ፊዚካል ሌቨሬጅ በእጇ ላይ አለም። ግብጽ ዋናው ፍላጎቷ የናይል ወንዝ ፍሰት በህጋዊ ስምምነት እንዲረጋገጥ ማድረግ ነው። ይህ ማለት ስምምነቱ ሳይኖር ግድቡን መሙላት እና መስራቱ በእሷ ፍላጎት ላይ ስለማይመሰረት ለስምምነት የበለጠ ፍላጎት ማሳየት ያለባት ግብጽ ናት ማለት ነው። ስለዚህም ኢትዮጵያ የአረብ ሊግን በመቀላቀል ግብጽን ለድርድር መለማመጥ ያለባት ምንም ምክንያት አይገኝም። ይልቁንም ግብጽ በዲፕሎማሲያዊ መንገድ ትርጉም ያለው ስምምነት ላይ ለመድረስ የአፍሪካን ህብረት ተቀብላ ከኢትዮጵያ ጋር ወደ መነጋገር የመምጣት የተሻለ ፍላጎት ሊኖራት ይገባል የሚለው ሀሳብ ይነሳል። በአጠቃላይ የአረብ ሊግን የመቀላቀል መላምት የዲፕሎማሲ አማራጭ ቢሆንም በኢትዮጵያና በግብጽ መካከል መካከል ያለውን ችግር ለመፍታት ግን ዋናው መፍትሄ ሊሆን አይችልም። እናም ችግሩን የበለጠ ወደ ክልላዊ ፖለቲካው ዝግም የማስፋት ሌላ አደጋ አለውም። በዚህ ሁሉ መሃል የግብጽ ዛቻ እንደቀጠለ ነው። ፕሬዚዳንት አብዱልፈታህ አልሲሲ ሀገራቸው ግብጽ ባባይ ውሃ ላይ ያላትን ጥቅም ለማስከበር ማንኛውንም እርምጃ እንደሚወስዱ በተናገሩበት መድረክ ላይ የግብጽ ጠቅላይ ሚኒስትር ሙስጠፋ ማድቦሎም የግብጽ የውሃ ደህንነት ጉዳይ የህልውና ጉዳይ ስለሆነ ለድርድር የሚቀርብ አይደለም ማለታቸው ተዘግቧል። ፕሬዚዳንት አልሲሲ በመክፈቻው ላይ ንግግር ባደረጉበት ስምንተኛው የውሃ ሳምንት ጉባኤ ማብቂያ ላይ ንግግር ያደረጉት ጠቅላይ ሚኒስትሩም ከኢትዮጵያ ጋር አያስማማንም ያሉትን ታሪካዊና ህጋዊ መብት አንስተዋል። የግብጽ የውሃ ደህንነት ጉዳይ የፖለቲካ ወይም የድርድር ቦታ አይደለም ያሉት ጠቅላይ ሚኒስትሩም ግብጽ በአባይ ወንዝ ላይ ያላትን ታሪካዊና ህጋዊ መብት ለድርድር ታቀርባለች ብሎ ማሰብ ተራ ቅዠት ነው በማለት ለግብጽ የህልውና ጉዳይ በሆነው የአባይ ውሃ ላይ ድርድር እንደማይኖር ተናግረዋል። ይህ ግብጽ ከአባይ ወንዝ የምታገኘው የውሃ መጠን እንዳይነካባት የምትጠቅሰው ታሪካዊና ህጋዊ ድርሻ ሌሎችን ሀገራት ያገልና ኢትዮጵያን ጨምሮ በቀሪዎቹ የናይል ተፋሰስ ሀገራት ላይ ተቀባይነት የሌለው የቅኝ ግዛት ስምምነት እንደሆነ ይታወቃል በአውሮፓውያኑ 2009 በቀኝ ገዥዋ ብሪታንያ የተፈረመውና አብዛኛው ድርሻዋም ለግብፅ የሚሰጠውን የቅኝ ግዛት ስምምነትም አብዛኛውን የተፋሰሱን ውሃ ለግብፅ የሚሰጥ እንደሆነ ይታወቃል። ከ86 በመቶ በላይ ውሃን ለወንዙ የምታመነጨው ኢትዮጵያን ያላካተተ ሲሆን ግብጽ 55.5 ቢሊዮን ኪቢክ ውሃ እንዲሁም ሱዳን 18.5 ቢሊዮን ኪቢክ ውሃ እንዲያገኙ የሚፈቅድ ነው። በየአመቱ በናይል ወንዝ ላይ የሚፈሰውን 84 ቢሊዮን ኪቢክ ውሃ 12 በመቶውን በትነት የሚያልቅ ሲሆን አብዛኛው ቀሪ ውሃ ለግብፅ በመስጠት በወቅቱ ግብፅን ትገዛል ዛ የነበረችው እንግሊዝ ወይም ብሪታንያ ለጥጥ ምርቷ እንድትጠቀምበት የሚያመቻች ነው። ኢትዮጵያ ይህ የቅኝ ግዛት ዘመን ስምምነት እሷን ያገለለ በመሆኑ በተጨማሪም ፍትሐዊነት የጎደለው በመሆኑ እንደማትቀበለው በመግለጽ በተፋሰሱ ሀገራት መካከል ድርድር ተደርጎ አዲስ ሁሉንም የሚያስማማ ስምምነት ላይ እንዲደረስ ትጠይቅ ቆይታለች። ኢትዮጵያ የህዳሴ ግድብ ግንባታን ከጀመረች በኋላ በሀገራቱ በአፍሪካ ህብረት በአሜሪካና በዓለም አቀፍ መድረኮች አማካኝነት በተደጋጋሚ እየተቋረጠ የቀጥለን ድርድር ስታካሄድ ቆይታለች። ነገር ግን ግብጽ ያቀረበችው አስገዳ ወዳጅና ህጋዊ ስምምነት እንዲፈረም መጠየቋም ተቀባይነት ባለማግኘቱ ድርድሮቹ ውጤት አላስገኙም። ግድቡ ተገንብቶ በውሃ ከተሞላና ስራ ከጀመረ በኋላም ድርድር እንዲካሄድ የተለያዩ ወገኖች እየወተወቱ ባለበት ጊዜ ኢትዮጵያ ዝግጁነቷን ብትገልጽም የግብጹ ፕሬዚዳንት ጨምሮ የሀገሪቱ ከፍተኛ ባለስልጣናት የሚያደርጉት ንግግር ግን ለድርድር በር የሚከፍት አይደለም። ፕሬዚዳንቱ የግብጽን ጥቅም ለማስከበር ማንኛውንም እርምጃ እንደሚወስዱ፣ ጠቅላይ ሚኒስትሩ ደግሞ በናይል ውሃ ላይ ድርድር የሚታሰብ እንዳልሆነ በአንድ ሳምንቱ ውስጥ በተከታታይ ማሳወቃቸው በኢትዮጵያ ህዳሴ ግድብ ግንባታ ወቅት የነበረውን ውጥረት አሁንም ተጠናክሮ እንዲቀጥል ያመላከተ ነው። ባለፉት ሳምንታት የግብጽ ከፍተኛ ባለስልጣናት የሚያደርጓቸው ንግግሮችን እየተከታተለች ምላሽ እየሰጠች ያለች ኢትዮጵያም ግብፅ አሉታዊ ዘመቻ መክፈቷን በመጥቀስ ተቃውሟን አሰምታለች። የኢትዮጵያ ውሃና ኤነርጂ ሚኒስትር እንዳለው ግብፅ ከአባይ ወንዝና ከታላቁ የኢትዮጵያ ህዳሴ ግድብ ጋር በተያያዘም በኢትዮጵያ ላይ የከፈተችው ዘመቻን አጠናክር አቀጥላለች፣ ነገር ግን የሚሰማት የለም በማለት አጣጥሎታል።